ምጽአት በፊት እነዚህ ነገሮች ይመጣሉ። በግዕዝ እነዚህ ፍጡራን ምን ይባላሉ? ገጸ ከልብ ይባላሉ። የውሻ ፊት ያላቸው ሰዎች ይኖራሉ። ምንም አይነት ቋንቋ የላቸውም። የህንድ ቋንቋን መረዳት ይችላሉ። በህንዳውያን ዘንድ ካሊስትሪ፣ በግሪክ ደግሞ ሳይኖሶፋሊ ወይም ገጸ ከለባት ይባላሉ። ሥጋ በመመገብ የሚኖሩ ሲሆኑ ቁጥራቸው ወደ 120 ሺ ያደርሳቸዋል። ቀስትን በመገተርና ጦርን በመወርወር ረገድ በጣም የተዋጣላቸው ናቸው። በጦርነት ሊሸነፉ አይችሉም። ሴቶቹ በወር ጊዜ ገላቸውን ይታጠባሉ፣ ወንዶች ግን በጭራሽ ገላቸውን አይታጠቡም። ዛሬ የምነግራችሁ እንግዲህ ስለ ገጸ ከለባት፣ ፊታቸው የውሻ ፊት ስለሚመስሉ ፍጡራን ነው በተለያዩ ዶኪመንቶች ላይ በመጻፋቸው ሰነዶች ላይ እኛንም ጨምሮ ብዙዎቻችን ግራ ይገባናል እና ስናያቸው ምንድናቸው የሚለውን ነው በተቻለኝ ቅብ ለመዳሰስ ስሞክረው፣ እንግዲህ እነዚህ ነገሮች መጀመሪያ ያየኋቸው የቅዱስ መርቆሬዎስ ስዕል ላይ ነውና እንግዲህ ገና ልጅነቱ አለ ምንድናቸው የሚለው ነገር መደነቅ አልቀረም። ያኔ ደግሞ ገሉም በአቅራቢያ ማግኘት አይቻልም ነበረ። እና ስዕሉን ስመለከት ሁለት ፊታቸው የውሻ ፊት የመሰለ ከአንገታቸው በታች ሰው ናቸው እና ከቅዱስ መርቆሪዎስ ስዕል እንግዲህ በስተጀርባ ያለው እና ምንድን ናቸው የሚለው ነገርን ሁሌ እንደው ማሰብ ያልቀረም ነበረ። በአብያተ ክርስቲያናት ግድግዳ ላይ ተስለው እመለከት ነበረ። አልፎ ተርፎ ደግሞ ከፍ ስንል ደግሞ የተለያዩ ብራና መጻሕፍት ላይ ተስለው ተመለከትኩኝ በተለይ በ18ኛው ክፍለ ዘመን እንደተጻፈ የሚነገርለት አንድ አንድ ብራና አለ። ጠቢበ ጠቢባን የሚል መጽሐፍ ነው። እዛ ላይ ደግሞ ስክሪኑ ላይ እንደምትመለከቱት ስዕሉ አለ እና ምንድናቸው እነዚህ ገጻተ ከለባት የሚለውን ነገር ነው ምርምር የጀመርኩት እንግዲህ። እነዚህ ገጻተ ከለባት ወይም የከለባት ማለት ውሾች ማለት ነው። የውሾች ፊት እንደማለት ነው። ወይም የቀበሮ ራስ ገጽ ያላቸው ፍጡራን በጥንት ግብጽ በጣም ይታወቁ ነበር፣ በህንድ ይታወቁ ነበር፣ በቻይና ይታወቁ ነበር፣ በግሪክ በጠቅላላ በአውሮፓ የሚታወቁ ያላወቁ ናቸው። በበርካታ ዓለም ባሉ ሀገራት ሚቶሎጂ አፈታሪኮቻቸው፣ የቃል ትርክቶቻቸው፣ ሰነዶቻቸው ላይ ተመዝግበው ወይም ሀውልቶቻቸው ላይ ተቀርጸው ያለፉ ነገሮች ናቸው እና ምንድናቸው የሚለውን ነው እንግዲህ መዳሰስ የምንችለው ክቡራን ተመልካቾቻችን፣ በጣም ብዙ ስለነዚህ ተብሏል። በእኛ ሀገር ግን ብዙ ጥናትና ምርምር የሰራ ሰው ገጥሞኝ አያውቅም። ዲፕ ሪሰርች ይፈልጋል። ነገር ግን እስቲ ወደፊት ለሚነሱ ተመራማሪዎች መነሻ እንዲሆናቸው አንዳንድ ሀሳቦችን በተለይ በኢትዮጵያ ዶክመንቱ ላይ ያለውን ላያገኙ ስለሚችሉ እነሱንም ማንሸራሸር እፈልጋለሁ። ክቡራን ተመልካቾቻችን በሚቶሎጂ በአፈ ታሪክ በብዙ ሀገሮች አሉ። ለምሳሌ ታልሙድ ላይ ራሱ እንግዲህ የእስራኤላውያን ታልሙድ፣ የጁዎቹ ታልሙድ ምን ይላሉ? ከመሲሁ መምጣት በፊት እነዚህ ገጻ ተከለባት የሚወሻ ፊት ያላቸው ይመጣሉ የሚል አላቸው። በተለይ ሶታህ ላይ አርባ ዘጠነኛው እና ሳንሄድሪን ዘጠና ሰባተኛው ላይ እንደዚህ የሚል ሐሳብ አላቸው። ይሄ እነሱ አፈ ታሪክ ነው እንግዲህ ከምጽአት በፊት እነዚህ ነገሮች ይመጣሉ የሚል የእነሱ አፈ ታሪክ አለ። በአፈታሪክ ደረጃ በቻይናውያንም እነዚህ ነገሮች አሉ። በጣም የተለመደ ነው። የፉቺ አፈ ታሪክ ስለገጻ ተከለባት ወይም ስለ ውሻ ፊት ስላላቸው ፍጡራን ይተነትላል። በፊንላንድ አፈ ታሪክ ደግሞ ፓልናኩ ጁኔ የሚባሉ ገጻተ ከለባት የውሻ አፍንጫ ያላቸው ሰው በላ ካኒባል ሲሆኑ ፍጡራን ያነሳሉ። ፊንላንዳውያን በነሱም አፈታሪክ አለ። በአሜሪካም ጨምሮ አለ። በተለይ ስለ ገጸ ከልብ ወይም ገጻተ ከለባት የውሻ ፊት ስላላቸው ፍጡራን ያነሳሉ። አሜሪካኖችም ዚ ሚችገን ዶግማን የሚል የራሱ የሆነ ሚቶች፣ አፈ ታሪኮች አሏቸው ስኮትላንድም ስለ እነዚህ ፍጡራን የራሷ አፈታሪክ አላት። በተለይ ውልቨር ኦፍ ሽትላንድ የሚል የራሳቸው አፈታሪክ አላቸው። ሰርቢያም እንደዚሁ ፖስግላቭ ይሏቸዋል። በጣም በዚህ ላይ ሰፊ አፈታሪክ አላቸው። ተርኪም ራሱ ኢት ፓርክ ብላ ስለ እነዚህ ፍጡራን ሰፊ የጥንት አፈታሪኮች አሏቸው። ስለዚህ በብዛኛ ዓለማችን ሀገራት በአፈታሪኮቻቸው ውስጥ እንደዚህ ገጻ ተከለባት የውም የውሻ ፊት ያላቸው ፍጡራን ይነሳሉ ማለት ነው። በፊልም ደረጃ ብዙ ተመልክተናል። ለምሳሌ ዘመሚ ሪተርንስ፣ ዘመሚ ያለ ብዙዎቻችሁ አይታችሁታል ብዬ አስባለሁ። እነዚህ የውሻ ፊት ወይም የቀበሮ ፊት ያላቸው ገጸ ባህርያት በፊልሙ ላይ ደጋግመን የምናያቸው በተለይ ዘ ስኮርፒዮ ኪንግ የሚለው ላይ በጣም የሚገርም ሙቪ ነው። በተለይ ከግብጽ ጋር የተያያዘ ነገር ነው። እዛ ላይ አይተናል። ለምሳሌ በ1989 በሄንሪ ሶሆኖ የተሰራው ማርኬስ የተባለው ፊልም ላይም እንደዚሁ በተመሳሳይ መልኩ ስለ እነዚህ ገጻተ ከለባት ይዳስሳል። ስለዚህ በፊልም ደረጃ በጣም ብዙ አሉ። ዘካምፖ ብለድ ክሮኒክልን ያያችሁ ትኖራላችሁ። እነዚህ እነዚህ ሁሉ ላይ ገጻተ ከለባት ማየት የተለመደ ነው። ስለዚህ አለማችን ፊልም እየሰራም ደግሞ በጣም ብዙ ዶላር ሚሊየን ዶላርን ያፍስበታል ማለት ነው። በሌጀንድ አለ በፊልም ደረጃ አለ። በስነ ጽሁፍ በጣም ብዙ ነው፣ በጣም ብዙ ነው። ወደኛ ነው በኋላ ላይ መግባት የምፈልገው። ለምሳሌ ዘሂሮሶፍ ኦሊምፐስ የሚል ላይ አለ። ዶግማን በተሰኘው በተለይ በዳክ ፕሊኪ በጣም ተከታታይ መጽሐፍ ነው። እዛ ላይ ገጻተ ከለባት የውሻ ፊት ስላላቸው ብዙ ጽሁፍ አለ። ማውስ በተሰኘ ግራፊክስ ልቦለድ ውስጥ አለ። ትራያልሶፍ አፖሎ በተለይ የአፖሎ ችሎቶች የሚል መጽሐፍ አለ። እዛ በስፋት በስፋ ስለገጻ ተከለባት ሌላው ዓለም ጽፏል። ጎስት ራይደር የሚባል ኮሚክ መጽሐፍ አስቂኝ መጽሐፍ ላይ እዚያ ላይ ያለ የባዶሊኖ ጀግና ሂሮ ባዶሊን የሚል ኡምበርቶ ኢኮ የጻፈው ልብወለድ ውስጥ እነዚህ ካራክተሮች የተለመዱ ናቸው። ሳጋ ኦፍ ኤሪክ ቫይኪንግ የሚባለው የቴሪ ጆንስ መጽሐፍ ላይ በስፋት ተዳሰዋል። ይሄ የምጠቁማችሁ እንግዲህ እነዚህን ነገሮች አማዞን ላይ ስላሉ በፈርዘር ሪሰርች ለመስራት የምትፈልጉ ካላችሁ ኦርደር አርጋችሁ ብታነቡና ብትረቀቁበት ለማለት ነው። ብዙዎቹን መጻሕፍቶቹን ለማየት ሞክር ያለው። በስዕል ደግሞ ሳተርዴ ናይት በተለይ ሳተርዴ ናይት ላይቭ የሚለው ውስጥ የተሳሉ ብዙዎች አሉ። በጌም ውስጥ ታያቸዋላችሁ። ለምሳሌ ዘ ኤጅ ኦፍ ሚቶሎጂ የሚለው የቪዲዮ ጨዋታ በጥንታዊው በነዚህ ላይ የተመሰረተ ነው። እዛ ላይም እነዚህ ገጻተ ከለባትን ማየት የተለመደ ነው። ሰው በፊልም አሉ፣ በአፈ ታሪክ አሉ፣ በልብ ወለድ አሉ፣ በጥንት ታሪክ ጸሐፍት አሉ፣ በብዙ ነገሮች በቃል ትርክት ደረጃ አሉና እነዚህ ነገሮች ምንድን ናቸው የሚለው ነው እንግዲህ ክቡራን ተመልካቾቻችን ዛሬ ምዳስስላችሁ። እነዚህ የምታገኟቸውን በቅርብ የምታገኟቸው መጻሕፍት ስለሆነ ኦርደር አድርጋችሁ ብትፈልጉ ማንበብም ልብ ወለዱንም ፊልሙ ማየት ትችላላችሁ። ይህ የእናንተ ድርሻ ነው። ገጻተ ከለባት መጀመሪያ ቃሉን መፍታት ይገባል ይመስለኛል። በግዕዝ እነዚህ ፍጡራን ምን ይባላሉ? ገጸ ከልብ ይባላሉ። ከልብ እንግዲህ እንደውም ሊቁ ኪዳነ ወልድ ክፍሌ በ532 ገጻቸው የግዕዝ መዝገበ ቃላታቸው ላይ ከልባዊ ይሏቸዋል። እንግዲህ ገጸ ከልብ ይሉታል። የውሻ ፊት፣ የውሻ አይነት፣ ውሻ ፊት፣ ጠባዬ ውሻ ሊክስክስ አይነት ብለው ነው የፈቱት። እና በጣም ይገርማል። የውሻ አይነት ከልባዊ ይሉታል። እንግዲህ ከልብ የግዕዝ ቃል ነው። ከልብ ማለት ውሻ ማለት ነው። በብዙ ግን ከለባት ይባላሉ። ብዙ አንዱ ነው ከልብ የምንሉ ከለባት እንላለን፣ ወይም አክላብ ልንለው እንችላለን፣ ወይም አክልብት ሊባል ይቻላል። ውሾቹን ማለት ነው። ስለዚህ ውሻ እንግዲህ የቤት አውሬ ይሉታል። የጅብ ወገን ይሉታል። የክፉ ሰዎች ምሳሌ ብለው ሊቁ እንግዲህ ይፈተውታል። እንግዲህ ገጽ ከልብ ማለት ገጽ ፊት ማለት ነው። የውሻ ፊት ማለት ነው። ከልባዊ ማለት ነው። ጠባ የውሻማ አውሬያማ ጠባ ያለው ብለው ነው እንግዲህ ሊቁ የፈቱት። በሌላው ዓለም ግን ሳይኖሶፋሊስ ይባላሉ። በግሪክ ቋንቋ እንግዲህ ከኦን ማለት ውሻ የሚል ትርጉም ሲኖረው፣ ኬፋሎስ ማለት ደግሞ ራስ ማለት ነው። ስለዚህ ካይኖሴፋሎስ ማለት ገጸ ከልብ ወይም የውሻ ራስ ያለው ፍጡር እንደማለት ነው። ሳይኖ ሳይኖሴፋለስ ይሉታል። እንግዲህ ውሻ ጭንቅላት በሉት ወይም ገጸ ከልብ የፊቱ የውሻ ፊት እስክሪኑ ላይ የምታዩት ሊሆን ይችላል። የውሻ ጭንቅላት ወይም የውሻ ገጽ ያለውን የሰው አካልን የሚያመለክት ነው። እንግዲህ ሳይኖሴፋለስ ወይም ካይኖሴፋሎስ ብለው ጽራውያን የሚጠሩት ስለዚህ በእኛ ገጸ ከልብ ይባላል። በሌሎቹ ደግሞ ሳይኖሴፋለስ ይባላል። በብዙዎቹ ደግሞ ገጻተ ከለባት ብዙ የሆኑ ሲሆኑ ደግሞ እንዲህ ዓይነት ግዕዝ አጠራር አለ። ዛሬ መንገር የምፈልገው በጥንት ጸሐፍት ዘንድ በነ ሄሮዶቱስ ዘንድ ከክርስቶስ ልደት በፊት በነበሩ ጸሐፍት ዘንድ እንዴት ተገልጸዋል የሚለውን ነው እንጂ በሞደርን ሊትሬቸር ሞልቷል፣ እሱ ብዙም። እኔም የጥንታዊ መዛግብት አጥኚ ከመሆኔ አንፃር እነዛ ናቸው የጥንቶቹ ዶኪመንት የበለጠ የሚማርኩኝና እነዛን ነው ሼር የማደርግላችሁ እነዚህን ግን ኢዝሊ ማግኘት ስለምትችሉ ብዙ ወደዛ ውስጥ መግባት አልፈልግም። አሁን በሊቢያ ያለውን ስለነዚህ ፍጡራን በተለይ ሄሮዶቱስ የጻፈውን ነው የምነግራችሁ። እንግዲህ የታሪክ ተመራማሪ ሄሮዶቱስ በሚገርመው መልኩ በታሪክ ክፍሉ ላይ ስለ በሊቢያ ውስጥ ስላሉ ስለነበሩ ገጻተ ከለባት የውሻ ፊት ስላላቸው ፍጡራን እንዲህ ይላል። በምስራቅ ሊቢያ ዘላኖች በሚኖሩበት አካባቢ ዝቅ ያለና ከትሪቶን ወንዝ የራቀ አሸዋማ ነው። ነገር ግን የምስራቁ መሬት ገበሬዎች የሚኖሩበት እጅግ ተራራማ፣ ደናማና በዱር አውሬዎች የተመላ ነው። በዚህ ሀገር ታላላቅ እባቦችና አንበሶች፣ ዝሆኖች፣ ድቦች፣ ዘንዶች፣ ቀንዳማ አህዮች የውሻ ፊት ያላቸው አይናቸው በደረታቸው ላይ የሆኑ ራስ አልባ ሰዎች ነበሩበት። ሊቢያዎች እንደሚሉት የዱር ወንዶችና ሴቶች ባሻገር አፈታሪክ ያልሆኑ ሌሎች ፍጡራንም አሉ በማለት እንግዲህ ሄሮዶቱስ ያነሳል። ክቡራን ተመልካቾቻችን፣ ስዕሉም ላይ እንደምትመለከቱት እነዚህ ፍጡራን አሉ ብሎ ነው እንግዲህ ሄሮዶቱስ ያነሳው ማለት ነው። በተለይ ቅድም የጠቀስኩላችሁን እነዚህ ገጻ ተከለባት የመሳሰሉ በጣም አስፈሪዎች አፈ ታሪካዊ ያልሆኑ ፍጡሮች ጨምሮ ነበሩ፣ በማለት እንግዲህ ሊቢያ ውስጥ ያነሳል። ስለዚህ ሊቢያ ውስጥ እነዚህ ነገሮች ነበሩ ማለት ነው። እንደ ሄሮዶት ውስጥ ናት፣ እንደ ሮዳስ አይደለም፣ እንደ ሄሮዶት ውስጥ ናት እና በተለይ የታሪክ መጽሐፉ ላይ ነው። ሌላው በሁለተኛው ክፍለ ዘመን ኤሊያን ኦን አኒማልስ በእንስሳ ብሎ ስለ እንስሳዎች የጻፈበት ወይም ስለ አራዊት የጻፈበት ክፍል ላይ ደግሞ እንዲህ ይላል ከካይኖፌሎስ ወይም ሳይኖሴፋሊ ጋር በተያያዘ የሚከተለውን ተጨማሪ እውነታ መጥቀስ እፈልጋለሁ ካለ በኋላ ሳይኖሴፋሎስ በቅርፊት የተሸፈነ ማለቴ፣ ለውዝ የመሳሰሉትን የሚበላ ነገር ካገኘ ይላል እንግዲህ ይሄ የሱ ኦን አኒማልስ በሚባል ጽሁፉ ላይ ነው እና እንደ ለውዝ የመሳሰለ የሚበላ ነገር ካገኘ መጀመሪያ የሚያደርገው በብልሃት ሽፋኑን መስበርና ማጽዳት ነው። ውስጡ የሚበላ የውጩን አካል መጣል እንዳለበት ያውቃል ይላል። እንደዚህ ዚህ ላይ ደግሞ ጂን የሳርጎይ ስለዋል እና ለውዝን ራሱ ቅርፍቱን ጥሎ ዋናውን ፍሬ ይበላል ብሎ ይጽፋል። ምን ይላል? ወይንንም ይጠጣል ይላል። የተቀቀለ ወይም የበሰለ ስጋ ከቀረበለት እስኪጠግብ ድረስ ይበላል። ጥሩ ጣዕም ያለው ምግብን ይወዳል። በሚገባ ያልበሰለ ምግብን ግን ይጸየፋል ይላል። እንደውም እዚህ ላይ ደግሞ እንደውም ልብስ ከለበሰ በጣም ይጠነቀቃል። እኔ የገለጽኩትን ሁሉ ያደርጋል። ጥንትሊትን ጽሑፎች ናቸው ክቡራን ተመልካቾቻችንና እና ይሄ ደግሞ ትንሽ ዘመናዊ አድርጎ ያቀርበዋል። እንግዲህ በዛ ዘመን ነው እንግዲህ ዛሬ አንድ ሺህ ኦልሞስት ሁለት ሺህ ምናምን ዓመት በፊት የተጻፉ ጽሑፎችና ሰነዶችን ነው መነግራችሁ። ሌላው እነዚህ ገጻ ተከለባት የውሻ ፊት ያላቸው በ ሊቢያ ብቻ ሳይሆን በጥንት ግሪክ አፈ ታሪኮች ወይም ስራዎች ውስጥ በግብፃውያን ዘንድ በጣም የተለመዱ ነበሩ። በተለይ ግብፃውያን በተለይ ከአማልክቶች ግሪኮችና ግብጾች ግብፆች ብዙ አማልክት ጋር የተያዘ ደግሞ ታሪክ አላቸው። ለምሳሌ ከነ አኑቢስ እንግዲህ ምናልባት ገጻ ተከለባትን ወይ ያከብሩ ይሁን ወይ ያመልኩ ይሆን ወይም እነዚህ ገጸ ከለባት እንደሚኖሩ ያምኑ ይሁን አያምኑ ይሁን፣ በተለያየ ጽሑፎቻቸው በተለይ ደግሞ በስዕሎቻቸው ጭምር እስክሪኑ ላይ እንደምትመለከቱት በሄሮግሊፊክ ውስጥ ሁሉ እነዚህን ነገር መጥቀስ የተለመደ ነው። የግብፅና የግሪክ በጣም በብዙ ዩቲውቦች ሊሰራ ይችላል ብዬ አስባለሁ። እነሱን በብዙ ፊልሞች ስለምታገኙ ሶርሱን በጣም ብዙ ስላለ ኢንተርኔት ላይ ማየት ትችላላችሁ። የህንዱ ነው በጣም ግን ሰፊ ከሁሉም ይልቅ የህንድ በጣም ሰፊ ነው። በተለይ ሜጋስቴነስ የተባለ ግሪካዊ ታሪክ ተመራማሪ በአራተኛው ክፍለ ዘመን ምን ይላል በህንድ ተራሮች ውስጥ ይላል ገጸ ከልብ የውሻ ፊት ያለው የዱር አራዊት ቆዳ የሚለብስ ንግግሩ እንደ ውሻ ጩኸት የሆነ አንድ ነገድ አለ ይላል እና በአደን በመግደል ስለሚኖሩ ጥፍሮቻቸውን እንደ መሳሪያ ይጠቀሙባቸዋል ቁጥራቸውም መቶ ሀያ ሺህ በላይ ነበር ይላል እንግዲህ ይሄ ታሪክ ጸሐፊ መቶ ሀያ ሺህ እንደዚህ አይነት የፊት የውሻ ፊት ያላቸው ለአደን ጥፍሮቻቸውን የሚጠቀሙ ከአንገታቸው በታች ሰው አይነት ቅርጽ ያላቸው ነበሩ በማለት እንግዲህ ሜጋስቲነስ የተባለ ግሪካዊ ታሪክ ተመራማሪ ነው የጠቀሰው። ይህም በጣም አስገራሚ ነው። ሌላው ከክርስቶስ ልደት በፊት እንግዲህ፣ ቅድመ ልደተ ክርስቶስ ማለት ነው፣ በአምስተኛው ክፍለ ዘመን የነበረው ግሪካዊ ሕክምና ሰው ደግሞ ክቲሲያ ኢንዲካ በተሰኘ ስራው ላይ ህንድ ውስጥ ስላያቸው ገጸ ከለባት ወይም ስለመኖራቸው በጣም በስፋት የጻፈ ሲሆን እንዲህ ይላል። በእነዚህ የህንድ ተራሮች ላይ የአውሬ ቆዳ ልብስ የሆነላቸው የውሻ ፊት ያላቸው ሰዎች ይኖራሉ። ምንም አይነት ቋንቋ የላቸውም፣ ግና እንደ ውሻ በመጮ እርስ በርሳቸው ይግባባሉ። ጥርሶቻቸው ከውሾች ይበልጣሉ። የውሾች አይነት ግን ረዘም ያለ ክብ የሆኑ ጥፍሮች አሏቸው እንደ ኢንዶስ ወንዝ ድረስ ባሉ ተራሮች ላይ ይኖራሉ። ሁኔታቸውም እንዲህ ነው ለማለት ያስቸግራል። የሚዛመዷቸውን ሌሎቹን ህንዶች ይመስላሉ። የህንድ ቋንቋን መረዳት ይችላሉ፣ ነገር ግን በንግግር መመለስ አይችሉም። ምላሽ የሚሰጡት ልክ መስማት እንደተሳናቸው በመጮ በእጆቻቸው በጣቶቻቸው ምልክት በመስጠት ነው። ወይም የምልክት ቋንቋ እንደማለቱ ነው። በህንዳውያን ዘንድ ካሊስትሪ፣ በግሪክ ደግሞ ሳይኖሴፋሊ ወይም ገጸ ከለባት ይባላሉ። ጥሬ ስጋ በመመገብ የሚኖሩ ሲሆኑ ቁጥራቸውም ያው ቅድም እንደጠቀስኩት ወደ 120 ሺህ ያደርሳቸዋል ማለት ነው። ይሄ እንግዲህ በጣም አስገራሚ ነው ክቡራን ተመልካቾቻችን፣ እንደዚህ ታሪክ ተመራማሪ ጽሁፍ ነው። እንግዲህ እያየን እየመዘንን ያለ ነው። እንግዲህ የመቀበሉ ያለመቀበሉ ድርሻኛ ነው። ግን የተጻፈውን በአግባቡ ማስቀመጥ ይገባል። እንደውም ምን ይላል በተራሮች ላይ የሚኖሩት ሳይሱ ሳይኖሴፋሊ ምንም አይነት ንግድ አያከናውኑም፣ የሚተዳደሩት በአደን ነው ይላል። እንስሳ ሲገሉ በፀሐይ አብስለው ይመገባሉ ይላል። እንዲሁም በርካታ በጎችን ፍየሎችንና አህዮችን የሚያረቡ ሲሆን የበግ ወተትና የበግ ወተት ይላል። እንግዲህ ምን አይነት እንደሆነ አላውቅም። ወይም የደለቡ ላሞች ወተት ለማለት ይመስላል። እርጎ ይጠጣሉ። ጣፋሽ ስለሆነ አንበር ከተገኘ የሲፓቶካራ ወይም ሲፕታቾራ የሚባል ፍሬ አለ። እሱን ይበላሉ ይላል። ግሪኮች ደረቅ የወይን ፍሬዎች እንደሚጠብቁት እነሱም ፍሬውን ያደርቁትና በቅርጫት ውስጥ ያቆዩታል ይል ብሎ ይሄ ፀሐፊ ይገልጻቸዋል። እንግዲህ አስገራሚ አገላለጽ ነው ክቡራን ተመልካቾች። እነዚህ እንግዲህ ከክርስቶስ ልደት በፊት የነበሩ ጽሁፎችን ነው እየዳሰስን የመጣ ነው። ይቀጥልና በሚገባ ከጸዱ ሐምራዊ አበቦች ጋራ 260 መክሊት አንበሮች ከዚህ ፍሬ ጋር ባንድ አድርገው ያዘጋጃሉ። በየዓመቱ ወደ ህንድ ንጉስ የሚልኩት ተጨማሪ 1000 አንበሮች አድርገው ተመሳሳይ መጠን ካለው ሐምራዊ ቀለም ጋር ያዘጋጃሉ ይላል። ለንጉሱ ጭምር እንደሚልኩለት ነው የሚገልጸው ። ይቀጥልና ይሄ ጽሁፍ ምን ይላል? የተቀረው ለአደን የሚጠቀሙባቸው ጎራዴዎች፣ ደጋን ቀስቶች የሚገዟቸው ከህንዶች ጋር በዳቦ በዱቄትና በጥጥቃዎች ይለዋወጣሉ። ቀስትን በመገተርና ጦርን በመወርወር ረገድ በጣም የተዋጣላቸው ናቸው። ከፍ ያሉና ተደራሽ ባልሆኑ ተራሮች ላይ ስለሚኖሩ በጦርነት ሊሸነፉ አይችሉም። በየአምስት ዓመቱ ንጉሱ 300 ሺህ ቀስቶችን እጅግ ብዙ ጦሮችን፣ 120 ሺህ ጋሻዎችንና ሃምሳ ሺህ ጎራዴዎችን በስጦታ ይልክላቸዋል። በዋሻዎች ውስጥ እንጂ በቤት ውስጥ አይኖሩም። ቀስቶችንና ጦሮችን በመያዝ ለማጥቃት የሚወጡ ሲሆን እጅግ በጣም ፈጣን እግሮች በመሆናቸው ተባራሪውን አሳደው በአፍታ ይዙታል ወይም ይደርሱበታል። ሴቶቹ በወር አንድ ጊዜ ገላቸውን ይታጠባሉ። ወንዶች ግን በጭራሽ ገላቸውን አይታጠቡም። እጃቸውን ብቻ ግን ይታጠባሉ በማለት አስገራሚ ነገር ነው ክቡራን ተመልካቾቻችን። እንግዲህ የሚጽፈው እንደውም ጽሑፉ ይቀጥልና ከወተት በተሰራ ዘይት በወር ሶስት ጊዜ ይቀባሉና በቆና በቆዳ ራሳቸውን ይወለውላሉ ያጸዳሉ ይላል የወንዶቹ ነው የሴቶች ልብሶች ተራ ጸጉር ያላቸው ቆዳዎች አይደሉም የተላጩ ለስልሰው የተዘጋጁ በጣም የሚያምሩ ናቸው ሀብታሞቹ ላይንን ልብሶችን ይለብሳሉ በፍታ ብንበለው ግን በጣም ጥቂት ናቸው በቅጠሎች ወይም በሳር ላይ ተኛሉ እንጂ አልጋ የላቸውም ይላል እጅግ በርካታ በጎች ያለው እርሱ እንደ ሀብታም በእነሱ ጎሳ ውስጥ ይቆጠራል ይላል በሌሎች አብቶቻቸው ጋር በተያያዘም ያው እንደዚያው ነው ይላል። ሁሉም ወንዶች ሆኑ ሴቶች እንደ ውሾች ከወገባቸው በላይ ጅራት አላቸው ይላል፣ ግን ረዘም ያለና ይበልጥ ጸጉራማ ነው ይላል። በትክክል ያሉ ሲሆን ከማንኛውም ሰው የበለጠ ረጅም ዕድሜ ይኖራሉ ይላል። ወደ 170 ዓመት አንዳንዴ ደግሞ እስከ 200 ዓመት ድረስ ይኖራሉ በማለት በጣም ዝርዝር ባለ ሁኔታ ነው እንግዲህ ያስቀመጠው። ሌላ ደግሞ በተለይ ሜጋስቴነስ የተባለ ግሪካዊ ተጓዥ በተራሮች ላይ ይኖሩ የነበሩ በዋሻ በውሻ ቋንቋ የሚግባቡ እና ቋንቋ ራሱ የራሱ ልሳነ ከለባት የውሻ ቋንቋ አድርጎ ነው የሚጽፈው። በአደን ኑሯቸውን የሚገፉና የዱር እንስሳት በተለይ ቆዳ ልብሳቸው ቆዳ የነበረ ገጻተ ከለባት ሰዎችን እንደሚያውቅ ተናግሯል። በተለይ ይሄ በጣም በጣም አስገራሚ ነው። ሌላው ኤሊያን ኦናኒማልስ የሚለው በተለይ ስኮልፊልድ ትርጉም ሰርቶለታል። የግሪክ የተፈጥሮ ታሪክ በተለይ ከክርስቶስ ልደት በኋላ ሁለተኛው ክፍለ ዘመን ላይ የተጻፈ መጽሐፍ ነው። ኦልሞስት 1800 ዓመት የሞላው ሰነድ ነው። እዛ ላይ ምን ይላል? በህንድም ተመሳሳይ ክፍል እንደ ቀለም ጥንዚዛ መሰሎች ሳይኖሴፋሊ ተወለዱ ይላል። ስማቸውን ያገኙት ባላቸው አካላዊ ገጽታና በተፈጥሯቸው አኳሃን ነው። ሌሎቹ የሰው ቅርጽ ያላቸውና ከአራዊት ቆዳ የተዘጋጀ ልብስ የሚለብሱ ሲሆን ቀጥ ያሉና ማንንም የማይተናኮሉ ወይም የማይጎዱ ናቸው። ምንም ንግግር ባይኖራቸውም ይጮሃሉ፣ ነገር ግን የሕንድ ቋንቋን ይረዳሉ በማለት ቋንቋ እንደ ውሻ በመጮህ ካልሆነ በስተቀር መግባባት ባይችሉም ግን የህንድን ቋንቋ በአግባቡ እንደሚረዱ ይሰው ጽፏል። ይቀጥልና ምግባቸው የዱር አራዊት ሲሆን፣ በጣም ፈጣኖች ናቸው። በጣም በቀላሉ አድነው ይዟቸዋል። ሲይዟቸውም ቆራርጠው በእሳት ሳይሆን በፀሐይ ሙቀት ነው የሚያበስሉት ይላል። ፍየሎችና በጎች አሏቸው። ምግባቸውም የዱር እንስሳ ስጋ ቢሆንም መጠጣቸው የሚያረቧቸው የእንስሳት ወተት ነው። ንግግራቸው በሚገባ የማይገለጽ የሰው ያይደለ የማይገባ በመሆኑ በአመክንዮ ከደመ ነፍሳዊ አራዊት ጋር ጠቅሻቸዋለሁ ይላል። ስለዚህ እነዚህ ፍጡራን ሰዎች ሳይሆኑ ደመ ነፍሳዊ ነባቢት ነፍስ ያቺ ለባዊት ነባቢት ያዊት ነፍስ የሌላቸው ግን በደመ ነፍስ ውስጥ ያሉ ይመስላሉ በማለት የዛሬ 1800 ዓመት ይሄ ሰነድ ስለነዚህ ፍጡራን ያስቀምጣል። እንግዲህ ይሄ አስገራሚ ነው። ሌላው በጣም ከሚያስገርመኝ ጽሑፍ የኢብን ባቱታ ነው። በጉዞ ላይ እንዳለ ህንድ ላይ አሁን ስለ ህንድ ነው ክቡራን ተመልካቾቻችን እያየን ያለነው የሊቢያን አይተናል በሄሮዶቱስ አሁን በህንዶች ላይ ደግሞ በጣም ብዙ ጻፍት እንደጻፉ ነው የሚያሳየው። ወደ ኢትዮጵያም ደግሞ እንመጣለን ክቡራን ተመልካቾቻችን እና በህንድና ሱማትራ መካከል ባለች አንድ ደሴት ላይ የሚኖሩ በተለይ እነዚህ ደግሞ አፈ ከልብ የውሻ አፍ ያላቸው ሲሆን ምናልባት ጥርስን የመሳል ልማድ የነበራቸው ሰዎች ገጥመው ነበር ይላል። እንግዲህ ኢብን ባቱታ ነው። እና ጥርሳቸውን ይስላሉ ሁለተኛ ብቻ ሳይሆን እነዚህ ደግሞ አፈ ከልፍ አፋቸው ፊታቸው ሳይሆን አፋቸው ነው የውሻ አፍ የሚመስለው ብሎ ኢብን ባቱታ እንግዲህ ይገልጸዋል። እንደውም ሲገልጽ ምን ይላል? ከሰናሪዲዋን ከተሰናበት ከ15 ቀናት በኋላ ይላል የውሻ አፍ አይነት ካላቸው ከባርሃ ናክራ ሀገር ደረስን ብሎ ነው ሀገሪቱ የሚጠቅሰው። የዚህ ጎሳ አባላት የሚኖሩት በህብረት ሲሆን የሂንዱም ሆነ ሌላ አይነት ሃይማኖት የላቸውም ይላል ቤታቸውን የሚሰሩት ከቀርከሃ ግድግዳና በወንዝ ዳር ከሚበቅል ሳር ወይም የጣሪያ ክዳን ሲሆን ይላል። ሙዝ ተምርና የለውዝ አበባ በብዛት አሏቸው ይላል። ወንዶቻቸው የውሻ ከሚመስለው አፋቸው በስተቀር የኛ አይነት የሰውነት ቅርጽ አላቸው ይላል። ሴቶቹ ግን በጣም የተለዩ ናቸው። እንደውም እጅግ ውብ ናቸው ብሎ ይገልጻቸዋል። አልፎ አልፎ በወገባቸው ላይ ከሚያንጠለጥሉት የቀርከሃ ጌጣማ ከረጢት በስተቀር ወንዶቹ ያለ ልብስ እርቃናቸውን እንኳን ሳይሸፍኑ ይንቀሳቀሳሉ ብሎ እንግዲህ ይሄ ተመራማሪ በአግባቡ ገልጾታል። ክቡራን ተመልካቾቻችን እንግዲህ እነዚህን ሁሉ ማወቅ መረዳት ቀላል አይደለም እና እንግዲህ እውቀትን በየቤታችሁ እያገኛችሁ እንደሆነ ሙሉ እምነት አለኝ። ክቡራን ተመልካቾቻችን እናንተ ግን ተወያዩበት፣ ሀሳብ አስተያየታችሁን ስጡ። እውነት ነው አይደለም እኔን አይመለከተኝም። ነገር ግን የተጻፈው ጥንታዊ ዶኪመንትን ወይም ጥንታዊ ሰነድን ማቅረብ ነው። መፈተሽ፣ ማበጠር፣ ማንጠርጠር የእናንተ ድርሻ ነው እውቀት ነው የሰጧችሁ። እናንተ ደግሞ በጥበብ ሚዛን በማስተዋል ሚዛን መዝናችሁ እውቀቱን ገንዘብ እንድታደርጉ እንጂ የመንግሥተ ሰማያትና የገሃነመ እሳት ጉዳይ አይደለም። እያወራን ያለን የእውቀት ጉዳይ ነው። ክቡራን ተመልካቾቻችን።